ዘውትር ጠዋት ሱረቱል ሳፋትን መቅራት ወይም መስማት። ሱረቱል ሳፋት ለጂኖች ጠንካራ የሆነ ምዕራፍ ነው። ሱረቱል ሙዓሪጂን መቅራት ወይም መስማት። ጥቁር አዝሙድ ዘይት ላይ ደግሞ ቀጥዬ የሚገልጽላችሁን የቁርአን ምዕራፎች በመቅራት በደረታችሁ ላይ ታሹታላችሁ። ስለ ጥቁር አዝሙድ ዘይት መድኃኒት ረሱል ስ ላ ሰለም የተናገሩትን ሀዲስ ላይ ማግኘት ይቻላል። ጥቁር አዝሙድ ካልተገኘ በወይራ ዘይት መጠቀም ይቻላል። ነገር ግን ዘይቱን ስትገዙ ትክክለኛ መሆኑን ማጣራት ይኖርባቸዋል። ምክንያቱም የተመሳሰለና የተበረዘ ዘይት ሊሸጥ ስለሚችል ትክክለኛው ጥቁር አዝሙድ ወይም ወይራ ዘይት ላይ ሱረቱል ፋቲሐን፣ አያተል ኩርሲን፣ የሱረቱል በቀራ የመጨረሻ አንቀጾችን ከሊላሂ ማፊ ሰማዋት ጀምሮ ያለውን እስከ መጨረሻው የሱረቱ አል ኢምራን የመጨረሻ አንቀጾች ላይ ላ የጉረና ከተቀሉ በለዚነ ከሚለው ጀምሮ ወንድሞችና እህቶቼ አንድ መረዳት ያለባችሁ ነገር አጠቃላይ ቁርአንን ካነበባችሁ አልሐምዱሊላህ ምስጋና ላላህ ይገባው ቁርአን በጠቅላላ ይዘቱ ፈውስ ነው ነገር ግን ለጂኖች የተለየ ተጽዕኖ የሚያሳድሩ የቁርአን ምዕራፎችና አንቀጾች እንዳሉ ላስገነዝባችሁ ወዳለሁ ስለ ጂኒና ስለ ሸይጣን በተለይ የሚጠቅሱትም ማለት ነው ሌላው የቁርአን ምዕራፍ አልሙዓዊዳት፣ ሶስቱ ቁሎች ተብለው የሚታወቁት እነዚህን ቁርአኖች በዘይቱ ላይ በመቅራትና ደረታችሁ ላይ መቀባት እስኪሻላችሁ እና ጥሩ ስሜት እስኪሰማችሁ ድረስ መጠቀም። ሌላው ከላይ የጠቀስናቸውን የቁርአን አያቶች በሙሉ በንጹህ ማር ላይ በመቅራት ጠዋት ከቁርስ በፊት አንድ ማንኪያ ማር መብላትም ባላህ ፈቃድ ውጤት ያመጣል። ስለዚህ የተቀራባቸውን ዘይትና ማር ለወራትም ሊሆን ይችላል እስከሚሻለው እና ጥሩ ስሜት እስከሚሰማው መጠቀም ነው። በመቀጠል ለሁሉም አይነት ድግምተኞች የሚጠቅመንን አጠቃላይ ሩቅያ በቁርአን መፈወስ እንመለከታለን። ከዚህ ቀደም እንዳሳየኋችሁ መዳፋችሁን ታማሚው ግንባር ላይ ታደርጋላችሁ። ቀጥዬ የምዘረዝርላችሁን የቁርአን አንቀጾችና ምዕራፎች የታማሚው ቀኝ ጆሮ ላይ ከተቻለ በጣም በቅርበት መቅራት፣ የመጀመሪያዎቹን የበቀራ አራት አንቀጾች አያተል ኩርሲ፣ የሱረቱል በቀራ የመጨረሻ አንቀጾች

በአራት ወይም አምስት ክፍል ሊቀርብ የሚችል ቢሆንም ጨምቄ ለማቅረብ ነው እየሞከርኩ ያለሁት። እንሻአላህ እንዴት ራሳችንን ከጂኒ ጥቃት መጠበቅ እንችላለን የሚለው ርዕስ ላይ ደርሰናል። ይህ ርዕስ ለሁላችንም እጅግ አስፈላጊ ነው ብዬ እገምታለሁ። ቅድም የነገርኳችሁን ሁሌም ማስታወስ ይኖርባችኋል። ጂኒ የአላህ ፍጥረት ነው። እኛ የሰው ልጆችን ይፈሩናል። ከአላህ ስብሐነው ተዓላ ፈቃድ ውጪ ምንም ሊያመጡ የማይችሉ ፍጡሮች ናቸው። ማንም ሰው ሊጎዳቸው አይችልም፣ አላህ ስብሓን ወተዓላ ካልፈቀደለት። የትኛውም እሳት ከአላህ ፍቃድ ውጭ ሊያቃጥላቸው አይችልም። እሳትም ሆነ ሌሎች ሁሉ የአላህ ፍጥሮች ናቸው። ከአላህ ፍቃድ ውጪ እሳቱም እሳት አይደለም። የትኛውም ስለት ወቅቱ ሊገለን አይችልም፣ የአላህ ስብሓን ወተዓላ ፍቃድ ካልሆነ በስተቀር። የአንድን ዛፍ ቅጠል መርገፍ በአላሁ ተዓላ ፍቃድ እንጂ ዝም ብላ አትወድቅም። እንዲሁም ቅጠሏ ስትወድቅ ዛፉ እስከ መሬቱ ምን ያህል ጊዜ እንደምትሽከረከር ስታርፍም እንደምታርፍ የአላሁ የአላሁ ተዓላ ፍቃድና ትእዛዝ አለበት። ዝናብ በአላህ ትእዛዝ ይዘንባል። ምን ያህል ዝናብ በምን ቦታ መዝነብ እንዳለበት የአላሁ ተዓላ ፍቃድና ትእዛዝ ተከትሎ እንጂ ዝም ብሎ አይዘንብም። ይህ ማለት ወንድሞች ከአላሁ ተዓላ ፍቃድ ውጪ ምንም የሚከሰት ነገር አይኖርም። እያንዳንዱ ጥቃቅን ነገርም ሁሉ በአላህ ፍቃድ እንጂ አይሆንም። ስለዚህ ወንድሞቼ እምነታችሁን በአላሁ ተዓላ ላይ አድርጉ። ሁሉም ነገር የአላህ ፍቃድ እስከሆነ ድረስ ምንም የሚያሰጋችሁና የሚያስፈራችሁ ነገር አይኖርም ማለት ነው። አንዳንድ ሰዎች የሚያሰጋቸው ነገር ካለ አይ ወደ ቤት ሊመለስ የሚሉ አሉ። እርግጥ ነው ይህ ሰው ወደ ቤቱ ይመለሳል። ነገር ግን ለፍርሃቱ ከመሸነፍ ይልቅ ዚክር ቢያበዛና አላህን ቢያወሳ እንዲህ አላህን እያወሳ በመላይካዎች ታጅቦ ማን ሊጎዳው ይችላል? አላህ ካልፈቀደ በእርግጥ ጂኖች ለማስፈራራት ይሞክሩ ይሆናል። አንድ ጊዜ ቤቴ የሌሊት ላይ የሌሊት ሱና ሰላት እየሰገድኩ እያለ የመንኳኳት ድምፅ ሰማሁ። ይህ ምንድን ነው? ሊያስፈራሩኝ እየሞከሩ ነበር። አብሮኝ መያድር አንድ ጓደኛዬ ነበር። ተሰማለህ ብዬ ጠይቄው ምንም አልሰማሁም ያ ሼኽ፣ አለኝ ለነገሩ ያኔ ሼኽ አልነበርኩም እና አልሰማሁም አለኝ። እኔ የማን ስራ መሆኑን ስላወቅኩ ዝም ብዬ አለፍኩ። በሚቀጥለው ሌሊትም የሌሊት ሱና ላይ ሆኜ ተመሳሳይ ነገር ተከሰተ። ተንኳኳ። በዚህ የማንኳኳት ድምፅ እስከ ነገ ብትቆዩ እንኳን ካለሁበት ቦታ አልነቃነቅም በሚል አቋም ጸንቼ ዝም ብያቸው አለፍኩ እና ወንድሞቼ፣ ሊያስፈራሯችሁ ይችላሉ። ሙሉ እምነታችሁን በአላህ ጣሉ። ማንም ምንም አያደርጋችሁም ካላህ ፍቃድ ውጭ። ኢብራሂም ዓለይሂ ሰላት ወሰላም እሳት ውስጥ ሲጣሉ ምን ተፈጠረባቸው? ተቃጠሉ? በፍጹም ለምን? ያኑሪ ኩኒ በርደን ወሰላማ አላ ኢብራሂም። እሳት ይቃጠላል ግን ኢብራሂምን አላቃጠላቸውም። ለምን? እሳቱ ራሱ የአላህ ፍጥረት በመሆኑ የአላህን ትእዛዝ ሰምቶ ተቀብሏል። ካሊድ ብን ወሊድ ይህም በሚገባ የተረዳ ሰው ነው። ምሳሌ መሆን ይችላል። ሙሰይንመል ከዛብ ሀሰተኛውን ሙሰይንመልን በያዙ እና በማረኩት ጊዜ እጁ ላይ መርዝ ይዞ ነበር። ምንድን ነው ያዝከው ብሎ ጠየቁት። መርዝ ነው አለ። ለምን ያዝከው ብሎ ሲጠይቁት ስማረክ እጄን ከመስጠት መርዙን ውጬ ለመሞት ነበር አለ። ካሊድ ኢብን ወሊድም ይሄ መርዝ ውጠው ይገለኛል ማለት ነው ብለው ቢስሚላህ ብለው ዋጡት። ታዲያ ካሊድ ሞቱ አልሞቱም? ወንድሞችና እህቶቼ ይህን እንድታደርጉ እየመከርኳችሁ ባይሆንም እምነታችሁና በአላህ ላይ ያላችሁ ኢማን ግን የካሊድ ኢብን ወሊድን ያህል እንዲሆን እመክራቸዋለሁ። በኢባዳ መበርታት አለብን። አልሐምዱሊላህ ቤትህ ስትገባ፣ ስትወጣ፣ ስተኛ፣ ስትነሳ የሚባሉ ብዙ ዚክሮችና ዱዓዎች አሉ። እነሱን የምንል ከሆነ ከጂኒም ከሌሎችም ጉዳቶች በአላህ እንጠበቃለን። ነገር ግን እኔ እንደገባኝ የጂኖችን እና የሸይጣን ህይወት በአእምሯችን ግዘፍ ያለ ቦታ መያዛቸው ነው ችግሩ። ማናችንም ልንፈር የሚገባው አላሁ ተዓላ ብቻ ነው። ከጂኒ ክፋት መጠበቂያዎች ሰባት የቲምር ፍሬ አጅወ ፍሩት ትንሽ ዋጋቸው ወደድ ሊል ይችላል። ነገር ግን በጣም ጥሩ የፍራፍሬ አይነት ነው። ሌሎችም የፍራፍሬ አይነቶች ሊሆኑ ይችላሉ፣ ግን ይህኛው በጣም የተለየ ነው። በቡኻሪ ሀዲስ የተዘገበው ረሱል ሰለላ ሰለም ምን ብሏል? ጠዋት ጠዋት በባዶ ሆድ ሰባት የቴምር ፍሬ የበላ ሰው አንድም ሸይጣን ሊጎዳው ሊያጠቀው አይችልም። እኔ ግን ለዚህ ፍሩት ሻጮች ማስታወቂያ እየሰራሁ እንዳልሆነ ተረዱ። በየቀኑ ከቁርስ በፊት በባዶ ሆድ ሰባት ታጩ ሄዴት በቡኻሪ የተቀመጠ አንዱ መጠበቂያ መንገድ ነው። በተቻለ መጠን በውዱ መቆየት ወይንም መንቀሳቀስ፣ ይህም መጠበቂያ መንገድ ነው። ሰላትም በጀማ መስገድ አዘውትራችሁ ጀማዓ ሰላት የምትሰግዱ ከሆነ ይህም መጠበቂያ መንገድ ነው። ቅያም ላይል፣ በሌሊት ሰላት ከሚሰግድ ሰው እና ከፈጣሪው ጋር በቀጥታ ከተገናኘ ሰው ላይ ማን ጉዳት ማድረስ ይችላል? ማብራሪያ የሚያስፈልጋቸውን እያብራራሁ ነበር። እነዚህን ግን ማብራሪያ የሚያስፈልጋቸው ባለመሆኑ በአጭር በአጭሩ እየጠቀስኩላቸው አልፋለሁ። መጸዳጃ ሲገባ በአላህ ለመጠበቅ የሚባለውን ዱዓ ማለት። ወንድሜ ምን ይባላል? መጸዳጃ ቤት ስንገባ የምንለው ዱዓ አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል ኸባኢስ። አንዳንድ ሰዎች ኬት እንዳመጡት ባላቅም መጸዳጃ ቤት ስንገባ ኮፍያ ወይ ሌላ ነገር በመጠቀም ጸጉራችንን መሸፈን አለብን ይላሉ። ለምን ብዬ ስጠይቃቸው፣ ሸይጣን ጸጉር ላይ ይጸዳዳል ይባላል ይላሉ። እኔም እንዲያነሳው ሲገጥመኝ አፈህን ከፍተህ ወደ ላይ እንዳታንጋጥ ተጠንቀቅ ብዬ እቀልድባቸዋለሁ። ይሄ በቡኻሪም በሌላም ሐዲስ ያልተገኘና ያልተባለ ተራ ወሬ ቢሆንም አንዳንዶች በስርዓት የሚያምኑበትና የሚተገብሩት አሉ። መጸዳጃ ቤት ልገባ ነው፣ ኮፍያ የታለ የሚሉ አሉ።

እንዲሁም ከግንኙነት በፊት ሁለት ረካዓ መስገድ በነገራችን ላይ በጋብቻ ዙሪያ ያለውን ኢስላማዊ እውቀት ለማስፋፋት ኢንሻ አላህ በቅርቡ የምንጀምረው ኮርስ አለ ለተጋቢዎች ብቻ ሁለት ለመጋባት ያሰቡ ጥንዶች ወደ እኛ በመምጣት ለጋብቻቸውና ለትዳራቸው ጠቃሚ የሆኑትን ስልጠና ከኛ ያገኛሉ ማለት ነው ባል በሚስቱ ላይ ያለበት ግዴታ፣ ሚስት ለባሏ ስለሚኖራት ግዴታ እናሰለጥናለን። ስለ ግዴታ ብቻ እናወራም። ስለ ግዴታ ሲወራ ጉዳዩን ጥብቅና አስጨናቂ እንዳያስመስልብን በአጠቃላይ ከትዳር ስለሚገኙ ጥቅሞችም በስልጠናው ይካተታሉ። ስለዚህ ለመጋባት ያሰቡ ጥንዶች እኔ ጋር መጥተው ስልጠናውን በሚገባ ከወሰዱ እና ከተረዱ ሰርተፊኬታቸውን በመውሰድ መጋባት ይችላሉ ማለት ነው። ካልተረዱም እንደዛው። ይህ አይነቱ ስልጠና በማሌዥያ፣ በየመን፣ በኢንዶኔዥያ ይሰጣል። ይህ አይነቱን ስልጠና የተሳካና ጥሩ ትዳርን የመፍጠር ብቃት አለው። አንድ የማስታውሳቸው ጥንዶች ነበሩ በሳን ፍራንሲስኮ። እሱ የ14 ዓመት ወይም የ15 ዓመት ጎረምሳ ነው። እሷ የ13 ዓመት ልጅ ነች። እነዚህ ልጆች ወላጆቻቸው አጋቧቸው እንጂ ምንም ያስተማሯቸው ነገር አልነበረም። ስለዚህ ምንም ያውቁት ነገር የለም። እናቷን ናፍቃ እናቴ ብላ ስታለቅስ፣ እሱም እናቴ እያለ ያለቅሳል። ይሄ የወላጆቹ ስህተት ነው። የረሱል ሰለላሁ ዐለይሂ ወሰለም ሱና አላስተማሯቸውም። ወላጆች ከልጆቻችን ጋር በግልጽነት መወያየት አለብን። አንዳንድ ሰዎች በግልጽነት ሳወራ ሲያፍሩና ሸሁ ምን እያወራ ነው ሊሉ ይችላሉ። ከቁርአንና ሱና ውጪ ምንም አላወራም። ስለዚህ ልጆቻችንም በቁርአንና ሱና መሰረት በግልጽነት ልናወራቸው ልናሳውቃቸው ይገባል። ለዚህ ነው ቅድም በጠቀስኩላችሁ ሀገሮች እየተሰጠ ያለውን ኢስላማዊ ጋብቻ ስልጠና እንድንጀምር የፈለግኩት። አንድ ጊዜ ኒካህ ያሳሰርኳቸው ጥንዶች ነበሩ። ወላሂ በልቤ ልጁ ለትዳር ምንም ያልተዘጋጀ መሆኑን ጠርጥሬያለሁ። ከወር በኋላ ተመልሶ እኔ ጋር በመምጣት ሼህ አፋታኝ አለኝ። ለምን ስለው ትዳር እንዲህ አልመሰለኝም፣ አልተዘጋጀሁበትም ነበር አለኝ። በልጁ በጣም ተበሳጨሁ፣ አዘንኩ። በዋነኝነት ሚስቱ አሳዘነችኝ። ይቺ ልጅ ላይ የሰራኸው ወንጀል አይታይህም? ምንድን ነው ጥፋቷ? እድሏስ? ቀጥ ብለህ ጥላሃት መጥተህ ፍቺ ይፈልጋለሁ ስትል አይከብድህም? ብየው ነበር። ይህንና ይህን የመሰሉ የግንዛቤ እጥረቶች በርካታ ናቸው። ለዚህ ይህን የስልጠና ማዕከል ለማቋቋም እዚህ አካባቢ ያሉ ኢማሞችንና ሼኾችን እያናገርኩ ምገኘው ከጋብቻ ውል በኋላ ሁለት ረቃዓ መስገድ ከመጠበቂያዎቹ ነው ማለት ነው። አያተል ኩርሲን ከመኝታ በፊት መቅራት፣ ከመተኛቱ በፊት አያተል ኩርሲን የቀራ ሰው በተለይ ከውድኡ ጋር ከሆነ ሌሊቱን አላህ በላከለት መላይካ ጥበቃ ወይም ከለላ ስር ይሆናል። ለምን አያተል ኩርሲን በመቅራታችን ይሄ ቡኻሪ ላይ ይገኛል። ሌላኛው ማስረጃችን ቅድም የጠቀስኩላችሁ ታሪክ አስታውሱ። ጂኒው የተናገረው ልጎዳህ መጣሁ፣ ግን አያተል ኩርሲን በመቅራትህ በመላይካ ተከበህ ነበር አልቻልኩም እንዳለው። መግቢያችን ላይ ባሳየኋችሁ የቪዲዮ ምስል ላይ የነበረው ሼህ የገጠመውን ታሪክ ላካፍላችሁ። ይህ ሼህ ሩቅያ ወይም የቁርአን ፈውስ ይሰጥ ነበር። አንድ ወቅት ላይ ግን ትቶት ነበር። ከዛም ባለቤቱ የገጠማትን ገጠመኝ ሲያወራ ባለቤቱ ብቻዋን ቤት ውስጥ ተቀምጣ ነበር። በሩም ዝግ ነበር። ነገር ግን አንዲት ሴት ገባች እና ባለቤትሽ ለምን አይተሆንም ንገሪው። ከአሁን በኋላ ማይተሆን ከሆነ እንጎዳችኋለን ብላ በተቆለፈው በር ገብታ የነበረችው ሴት እንዳ አገባቧ ወጣች። ከዚያም ባለቤቷ ሲመጣ ነገረችው። ተገረመ እና ከአላህ ሌላ ማንም ሊጎዳኝ አይችልም። ስለዚህ ጂኒ መጉዳት የምትችሉ ከሆነ አያችኋለሁ ብሎ ትቶት የነበረውን ሩቅያ በድጋሚ ሊጀምረው ይቻለ ሸሆን ሲያረግ ቤተሰቡን ጠቅላላ በዱዓዎቹ እና በዚክሮቹ እንዲጠበቁ በማድረግ ነው። ሳን ፍራንሲስኮ እያለው አንድ ልጅ በአይኑ ያየውን መጥቶ ሲነግረኝ ቤቱ ገብቶ ጃኬቱን ማንጠልጠያው ላይ ሲለው፣ ሰዎቹ እያዩ ጃኬቱ ተበጫጭቆ ወደቀ። እሱ በሚኖርበት ቤት አካባቢ ጠንቋይ ተብለው የሚጠሩና ጅኖች ይኖራሉ። ሰዎች ለምን ቤት አትቀይሩም ብለው በመከሩት መሰረት ቤት ቀየረ። ከዚያ የነበረበት ህንፃ ምን ሆነ መሰላችሁ? ሙሉ በሙሉ ተቃጠለ። የአደጋ አጣሪዎች መጥተው አደጋው እንዴት እንደተከሰተ ምርመራ ቢያደርጉም የእሳቱ መነሻ ምክንያት ምንም ሳይታወቅ ቀርቷል። አላህ ብቻ ነው የሚያውቀው። ሌላው መጠበቂያ የጠዋትና የማታ ዱዓ ነው።

ስስ ሙስሊም እሺ፣ አሁን ስለ ሰው አይን የምናየው ይኖረናል። ይህን ርዕስ ከመጀመራችንና ፈውሱን ከመንገሬ በፊት ግን አንድ አይና ባክህ አንድ አጠር ያለና ጠቃሚ ግንዛቤ ማስጨበጫ ላሳያችሁ እፈልጋለሁ። ልጆቻችን ከሰው አይን ለመጠበቅ ምን እናደርጋለን? ይህ የረሱል ሰለላሁ አለይሂ ወሰለም ሱና ነው። ረሱል ሰለላሁ አለይሂ ወሰለም ልጆቻቸው ለነ ሐሰን እና ና ሁሴን

ረሱል ስላ ላ ሰለም በቡኻሪ ላይ አልአይኑ ሐቅ ብለዋል። የሰው አይን ያለ እውነት ነው። አንዳንድ ሰዎች የሰው አይን አለ ብለው አያምኑ። ነገር ግን በአይን ሰውን አልያም ሌላን ነገር መውጋት ወይም መምታት አለ። እንዲያውም ራሳችሁን በአይናችሁ ልትጎዱትም ትችላላችሁ። ለምሳሌ ልጅህን ይዘህ እንዴት የሚያምር ልጅ ነው ያለኝ አይኑ ሲስቅ፣ ወዘተ እያላችሁ ይህን ሁሉ ስትሉ ማሻ ላህ ካላላችሁ ልጁ በሰው አይን በአይናችሁ ልትመቱ ትችላላችሁ። ወይም ደግሞ ራሳችሁን በመስታወት እያያችሁ በጣም አምራለሁ ቅርጼም ያምራል እያላችሁ ማሻ አላህ ካላላችሁ ራሳችሁን በራሳችሁ አይን ልትመቱ ትችላላችሁ። ስለዚህ ያያችሁትን ነገር በጠቅላላ ደስ ባላችሁ እና በወደዳችሁት ጊዜ ማሻ አላህ ተባረከላህ ማለት ይኖርባችኋል። በሰው አይን የተመታ ሰው ምን አይነት ምልክት ይኖራል? የዕልም እና የእውቀት ሰዎች ሲናገሩ ሰውየው ቁርአን ሲቀራ ያለማቋረጥ የሚያዛጋ ከሆነ ከቁጥጥር ውጭ የሆነ ማዛጋት ሲያዛጋ ይህ በሰው አይን ለመመታት ከምልክቶቹ አንድ ነው ብለዋል። የዚህ አይነት ሰው የገጠመው አለ? ከእናንተ መሃል። በሰው አይን ለተመታ ሰው ምን አይነት ዱዓ ማድረግ አለብን? እጃችንን በታማሚ ግንባር ላይ በማድረግ ይህን ዱዓ መቅራት?

መዳን በአላህ ኃይል ካልሆነ የለም አንዳንድ ጊዜ ኪኒኖችን ስወስድ ባለቤቴ ትስቃለች ለም መሰላችሁ የምትስቀው ኪኒኑን በእጄ ይዤ ሳወራው ስታይ ነው የምትስቀው አንተ ኪኒን አንተ ምንም ልታድነኝ አትችልም አላህ እንጂ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ሰበብ መሆን ስለነገሩኝ በአንተ ሰበብ አላህ ያድነኛል ብዬ ቢስሚላህ ብዬ እውጠዋለሁ። በዚህ ጊዜ ባለቤቴ ትስቃለች። ይህ ማለት እምነታችን ሙሉ በሙሉ በአላህ ላይ መሆን አለበት። እምነታችን በመድኃኒቱ ወይ በኬኒኑ ላይ ሳይሆን በመድኃኒቱ ጌታ ላይ ብቻ መሆን አለበት። ዶክተሮች እርግጥ ለአመታት ተምረው የጤና ሐኪም ይሆናሉ። ነገር ግን ማዳን ይችላሉ እንዴ? አይችሉም ፈጽሞ ማዳን አይችሉም። የሚያድነው አላህ ነው። ነገር ግን ዶክተሩ ሰበብ ነው ማለት ነው። ስለዚህ እንደ ሰበብ ነው ሐኪሞቻችን የምንጠቀመው እምነቴም በዶክተሩ ላይ ሳይሆን በአላህ ላይ ብቻ ይሆናል ማለት ነው። ላሺፋአን የሚለው ዱአ ይህን ይገልጸዋል። ካላንተ በስተቀር ሚያድን የለም። ሌላው ተጨማሪ በሰው አይን ለተጠቃሰው የሚደረግ እርዳታ እጃችንን በታማሚው ግንባርና ህመም በሚሰማው ቦታ ላይ በማሳረፍ ሶስቱን ቁሎች ቁል ሁ አላሁ አሐድ ቁል አውዙ ቢረቢ ልፈለቅ፣ ቁል አውዙ ቢረቢ ናስን መቅራት ይህ ቡኻሪ ላይ ይገኛል።